ቸከ ሷ ጴንጤ ነበረች የነበረችና አይ ቲንክ አላህ ይስጣት። አሰለመችኝ። እሷናት ያሰለመችኛው። አንድለውን ትዝ ይለኛል መጽሐፍ ቅዱስ የድሮውን ፈልጌ ነበር አልኩት እስከ 27 ሺህ ብር ምናምን የሚሸጠው ስለው ከዛ እንዴ እንዲህ ለምን ተወደደ ምናምን ነገር ምናምን ነገር እለዋለሁ። ያ የድሮ ስለማይበረዝ ያሁኑ ስለተበረዘ ሰው ያንን ይፈልጋል አለ። አንድ ጥያቄ ነበረ ምናምን የምትመለስልኝ በለቅሶ ነው ታለቅሳለች እሪ ብላት ብላ ታለቅስና፣ ግሬድ ይወድቃ። በቃ በጌታ ክርስቲያኑ እንትደኛለች እንዴ ነው፣ በቃ ይሄ ነው፣ እንት ወደዋለች። የጌታ ፍቅር በልባው ውስጥ አለ፣ ልባን ተኩሶታል። አልገባ እና በቃ አሰላሙ ዐለይኩም ወረህመቱላሂ ወበረካቱ ቤተሰቦቼ እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። በዛሬው ፕሮግራም ይዤላችሁ የቀረብኩት እጅግ በጣም አስደሳች የሆነ በሌላ በኩል ደግሞ እጅግ በጣም አሳዛኝ የሆነ ክስተት የተከሰተበት፣ ወላሂ በጣም ገርሞኛል። በጣም አሳዝኖኛልም አስደስቶኛልም የጃህ የፍቅር የህይወት ታሪኩ፣ እሱን በቀጥታ እንከታተል። ያው በቃ በጣም ፒሶኝ እየኖርኩ ነበረና ወደ ቲክቶክ የመጣሁት ቸከሷ ጴንጤ ነበረችና አይ ቲንክ አላህ ይስጣት አሰለመችኝ እሷ ናት ያሰለመችኝ እና አይ ቲንክ ወደ ሶስት ዓመት ነው አራት ዓመት ቆየንና መጀመሪያ ስንጀምር ችግር የለውም ብላይ ነበረ እና ወደ አንድ ሃይማኖት መምጣት አለብን ምናምን ነገር አለችኝና ቃል አስገቧት ምንድን ነው ቃል ያስገቧት እንትን አልኳት። ፋይናሊ የምንደርስበትን ፖይንት አልቀበልም ማለት አይቻልም። እኔ ጴንጤ ከሆነ መዳረሻችን አክራሪ ጴንጤ ነው መሆኑ፣ አልኳት፣ ቸርች የሚመላለስ ምናምን። ኦርቶዶክስም ከሆነ እንደዛ ሙስሊምም ከሆነን እንደዛ በቃ ምንም ከሆንን አልኳት። እና ላይክ ቃል ገባችልኝ ማለት ነው። ከዛ ጆርኒያችንን ጀመርን፣ ማንበብ ምናምን ጀመርን። እኔ የተለያዩ ቤተክርስቲያኖች እየሄድኩ ጥያቄ ለመጠየቅ ሞከርኩ። ገባ እና እነሱ እራሱ ጥያቄ ላናቸው ገና አያውቁትም። ለካ ሰማ አንድ ነው። እዚህ ይለኛል መጽሐፍ ቅዱስ የድሮውን ፈልጌ ነበር አልኩት። ኧረ እስከ ሀያ ሰባት ሺህ ብር ምናምን የሚሸጠው ስለው፣ ከዛ እንዴ እንዲ ለምን ተወደደ ምናምን ነገር ምናምን ነገር አለው። ያው የድሮ ስለማይበረዝ ያሁኑ ስለተበረዘ ሰው ያንን ይፈልጓል አላለኝ። መበረ ዘለዋሉ ደንግጦ ማለቴ ምናምን ብሎ የሆነው ሰላሳ ደቂቃ አብራራልኝ። ዚ ለኛ የት መሰለ ቅድስት ካቴድራል አራት ኪሎ ማለት እናሱ መጽሐፍ ቅዱስ ያልፈለኩበት ቦታ የለም ይናል። እና በዚህ ጆርኒ የተጀመረ አጥጋቢ መልስ አላገኘውም በሱ ማለት ነው። ከዛ ወዴት ነው የተቀጠለው? ወደ እንትን ተገባ ማለት ነው። ወደ ቲክቶክ ሪኩዌስት ተደረግኩኝ። ቲክቶክ ላይ ብዙ አዋቂዎች አሉ እና እዛ መሞከር አለብህ ተባልኩ። መጣ ወደ ቲክቶክ እና ወደ ቲክቶክ ስመጣ ክርስቲያኖች ቤት ነው የገባት ባ ክርስቲያኖች ቤት እና ክርስቲያኖች ቤት ገባና ጥያቄ አለኝ ይላቸዋለሁ ክርስትና ላይ እኔ ጥያቄ መልስ ፈልጌ ነው። ከዛ ምንድን ነው እምነትህ ሲሉኝ እኔ እምነት የለኝም ግን አንድ ፈጣሪ እንዳላምናለ ስላቸው ሙስሊም ና ከ አይሉኛል አረኔ ያደለም ስላቸው እስኪ ነብዩ መሐመድ ነብይ እንዳልሆነ መስክሪ ብኛል። ከዛ መሰክርላቸዋለ እና አይዋጥላቸው ከዛ ብታያልኩ በጥያቄ እኔ ተከራክሪያቸው አይደለም፣ በጥያቄ ብቻ አበጠሪያቸው ወጣሉ እና አብዛኞቹ ብሎክ እያደረጉ ነው የሚያስወጡኝ። ማለት የሆነ በቃ ጥያቄ ጠቃቸኋል፣ አይመለሱትም። ሲንደፋደፉ ሲንደፋደፉ መለሱልኝ እኮ ይሄ ማለት ይሄ ነው ላቸዋሉ። በቃ ይናደዳሉ። ጠሉኝ ጠሉኝ። በቃ ብዙ ቤት ማለት ነው ተንቀሳቃሽ ላይብረሪ ነው አልኩ ይጠቅሰዋል

እንደ ይሄ እንደ ቤተሰብ ስም ነው የሚጠቃቀሰው ማለት ከዛ ከዚህ ምናምን ያጠቃቀሷል። እንዴ አድጉ እንዴ ሰው የምን ሆኖ ነው አልኩኝ። ከዛ ግራ ገባኝ። በ እንዲህ ከዛ በቃ ህይወቴ ባዶ እንደሆነ ተሰማኝ። በቃ ምን እንዴት ልበለ በቃ ባዶ ነው የሆንኩት ማለት ነው እና ተዋወቅኩት ውስጥ አዙ ሄድን ምን እንደማምን ጠየቀኝ፣ ነገርኩት። ኢንሻላህ ትሰልማለህ። አንተ ጥሩ ነገር ጥሩ ነው ያለከው የሚከብድ ነገር ያለ አይመስልም ምናምን ብሎኝ፣ ወላሂ ባቢላን ጠይቃቸው። እኔ ቲክቶክ ከመጣሁ ለአንድ ዓመት አልሰለም ለአንድ ዓመት። ከዛ በቃ ከሙስሊሞች ጋር ጀለሰንኩኝ። እቤት ይከፈታል፣ ሞደሬተር ይሰጠኛል። በ ይህን ክርስቲያን እያገባ ሳበጠረ ነው ሙሉ ማለት ነው እንደም ከሆን ንጽጽር ትቻለሁ። እማልዞርበት ቦታ የለም ነበር እማልዞርበት ማለት ነው እና ከዛ የተባለ የተባለ መጣው አልሐምዱሊላ መጨረሻ ላይ ሰለምኩና ስሰልም፣ በነገራችን ላይ እውቀት ብቻ አይደለም ይሄ ያወቅኩት ነገር ኖሮ ሳይሆን መገለጥም አለሁ። ወላሂ ነው የምልህ እሱን ሌላ ቀን በሰፊ ያጫውታለው እና አንድ ምን ተስማማን? አንድ አምላክን መታዘዝ እና ሰዎች ሊያደረጉብን የማንፈልገውን ነገር ሰዎች ላይ አለማድረግና ሰዎች እንዲያደርጉልን የምንፈልገውን ማድረግ ማለት ነው እና ይሄ የላይፍ ፊሎሶፊ ነበር። እና እዚህ ላይ የምትጨምርበት ነገር ካለ ጨምርበት፣ ካልሆነ እችን ለሁለት እያላን መጥናት እንቀጥላለን። አይ እኔ የምጨምርበት ነገር የለም። በነገራችን ላይ ዋው ብቻ ሳይሆን በጣም የተደነቅኩበት አደገኛ ሰው ነው። እኔ አሁን ያልከው ሰው እና ስታዝ ወሂድ በጣም አደገኛ ሰው ነው። እኔ ለአጊዜ ለአደማም ቀል ብዬ ይበቃል፣ ይበቃል። እኔ አይ እውነቴ ነው። እሱ ጋር ማውራት አልፈልግም። ራሱ እሱ ጋር አንተ እንደውም እንትን አልከኝ። አንተ የሰለም ከበሱ ምክንያት ነው እኔ እንዳልኩት ማለት ውስታዙ ሄድን ካገኘው በኋላ የበለጠ ክርስቲያን ትክክል እንዳልሆነ ነው የተረዳሁት። የበለጠ በቃ በጣም ክርስትና ልክ የማይሆንባቸውን ብዙ መንገዶች ነው ያወቅኩት። እና መቼም መቼም በቃ እኔ ላይ አይባልም፣ ግን ከእስልምና ወጣ ወይ ኤቲስት ምናምን ይሆን መቼም ክርስቲያን አሉ መቼም ማለት ነው ምናልባት የሆነ ክርስቲያን የማይኮኑባቸውን ኢንሚሊየንስ ሪዝን ነው። በቃ በጣም የሰው ልጅ እኔ ጤነኛ ካልሆነ በስተቀር እኔ ክርስቲያን እንዴት እንደሚሆን ግራ ያገባል፣ ያገባኛል፣ ያስጨንቀኛል፣ እውነት ያስጠበበኛል። ሰው እንዴት ክርስቲያን ይሆናል? እንዴት ትሆናል? አስበው፣ አንድ ሰው እንዴት ክርስቲያን ይሆናል? አስበው እንዴት ክርስቲያን

እኔ አይመለከተኝም። ትጠየቃለ ትጠይቃል። አረ እግዚአብሔር ፌር አይደለም ስትለው የሚባል ነገር የለም። እኔ ፈጣሪ ነኝ እንደፈለግኩ ነው ማረገው ይላል። ምንም እኮ አላደረግክም በቃ ትረገማለ። ከዛ ሴቷ አንቺ አላት ትረገማለሽ። ሄዋንን ምረግ ሚያታለው በእሷ የተነሳ ትረገማያለሽ። ልክ አስራ ምና ምናመት ሲሞላሽ ደም ይፈስሻል እርግማኑ ይጀምራል ይላል። ከዛ ስትወድጅ ደግሞ በጭንቅት ወድጃለሽ ይላል ማለት ሀው ሀው ሀው ሰው እንዴት ይህንን እያወቅ ክርስቲያን ይነ በቃኒኮ አይ ክርስቲያን። ከዛ ይመጣና አባት ይሄ የመንፈሳዊ አሰራርን በስጋዊ ለመመረመር መሞከሩ ይሄ አንዱ ጥፋት ነው። አንተ ወጣት ነህ፣ ፋየር ኤጅ ላይ ያለው የፈጠን ፈጠን ቀደም ቀደም ማለት አለ። መንፈሳዊ ነገር ላይ ደግሞ እንደዚያ አይሰራም። እሺ ባቢዳን ስለዚህ ዝም ብለ አሜን ብለ መቀበል እሱ እኔ ጠይቀለሁ። አሁን በእስልምና ያገኘውን ነገር ከመጠየቅ በፊት የቺኪዋ ነገር የጴንጣዋ ያው ቺኪዋ እንትን አለን፣ አብረን ተጓዝን፣ መጽሐፍ ቅዱስ ማንበብ ጀመርን። አክቹሊ ቲክቶክ ላይ እንደመመጣ ታውቃለች፣ ግን በዚህ ይህንን አካውንት አታውቅም፣ ምክንያቱም በጣም እስልምናንተ ጠላ ነበር። በጣም ማለት የመጨረሻ ነው የምጠለው። እኔ ደግሞ ሙስሊሞች ይመቹኛል እና ይህንን አካውንት አልነገርኳትም ነበር። እና ብቻ መጨረሻ ላይ ክርስቲያን እንደማልሆነ እሷ ከክርስትና አራቀችኝና ዋው እጅግ በጣም የሚገርም ታሪክ ነው እያወራ ያለው ላይ፣ በጣም አጃኢም ነው። ወንድማችን ጃህ ሰለምቴ ነው እንደምታውቁት። በጣም ሰስፔንስ አድርጎኛል፣ በተለይ የቸከሷ ነገር አብራ ሰልማ አብረው ሊኖሩ አብረው ሊቀጥሉ ይችላሉ ወይስ እሷ ተገንጥላ በሌላ መንገድ ልትሄድ ትችላለች፣ ምን ሊሆን ይችላል የሚለው በጣም ሰስፔንስ አድርጎኛል። ከዛ ውጭ መጽሐፍ ቅዱሱ 27 ሺ ብር የተባለበት ታሪክ በጣም የሚገርም ታሪክ ነው። ሌሎ እምነት ተከታዮች ክርስቲያኖች ሀቅና ባጢልም በደንብ ላይ እየተያውቃሉ ማለት ነው። የተበረዘና ያልተበረዘን ካወቁ በጣም የሚገርም ነው። ወንድማችን ጃህ የፍቅር ታሪኩን በደንብ ብተነት ነው እና በደንብ ባወራ ደስ ይለኝ ነበር። ነገር ግን ሰዓቱ ስለሚረዝምና እናንተን ላለመሰላቸት እሲ ቀጣው ምን ሊፈጠር ይችላል? ወላ በጣም ሰስፔንሱኛለሁ አብረን እንከታተል። ከክርስትና ራቀችኝና ትዝ ይለኛል መጽሐፍ ቅዱስ አንብበን ተከራክረን አንድ ጥያቄ ጠይቃታለሁ። እና የምትመለስልኝ በለቅሶ ነው። ታለቅሳለች እሪ ብላ ታለቅስና አገሬ ሊወድቃ በቃ፣ በጌታ ክርስቲያኑ እንትለኛለች። እንዲህ ነው በቃ ይሄ ነው ነ ይሄ ነው መልሷ ማለት ነው። እና በቃ እንዴት ለበለ ፋይናሊ በቃ ላይክ ክርስቲያን እንደማልሆን በቃ እንትን አልኩ ምናምን ነገር ያው በቃ ተለያየን ማለት ነው። እኔ አምላክ አልጋበዝካትም፣ አምላክን መርጠው ወደ ስልምና ስትገባ አንተ አልጋበዝካትም። ወደ ስልምና የሆነ ያው እንትን ነው አክቹዋሊ። እየመረራትም ቢሆን የተወሰኑ ዲቤቶችን ዲቤት ኢኔሲስ ውይይቶችን አድርገናል። በቃ ክርስትና ምንም ስሜት የማይሰጥ ሃይማኖት እንደሆነ አስይቸታሉ። ግን ደግሞ ኢየሱሴን ተወደዋለች፣ የጌታ ፍቅር በልቧ ውስጥ አለ፣ ልቧን ተኩሶታል ገባ እና በቃ ሺኖ ትሩዝ ግን በቃ አክሰብት ማድረግ አፈልግም ነው። እና እንትን ነው በቃ ማቆም ነው የፈለገችው ከሃይማኖት ሽት በጣም ስለ ሃይማኖት ስትረሳ አርጋ ወላ ነው። እኔ ለአንተ ነው የምነግርህ። በጣም ራሱ ደም ይፈሳት ነበር። በጣም ስትረስ አውት አርጋ፣ ከስትረስ አልፎ ሐኪም ቤት መሄድ ምና በቃ በጭንቅ ምክንያት፣ በሃይማኖት ማለት ነው አስጨንቋት እና አንድ ሰው ስለ ክርስትናው ክርስትና ላይ የሚቆየው እየተጨነቀ ነው በጣም ስትረሱ ሆነ በጣም ብዙ ማቃቸው ሰዎች ማለት ነው፣ እሺ ቢላሉ እና በጣም በቃ እዚህ ስማች ስትረስ አድርጋ ነበረ፣ ነው የመጨረሻ ማለት ነው ከስታ ምናምን ነገር በቃ ስለ ክርስትና ያውስም ስመጣ ማለት ነው ገባ። በዚህ ደረጃ ደርሳ ነበር፣ በጣም በቃ በጣም አስከፊ ደረጃ ማለት ነው። እና ድዋ አድርጉላት፣ እኔም ድዋ አድርጌላት የቻልኩትም ሞክር ያለው፣ እኔም አክቹዋሊ ብዙ ነገር እንዴት ልበለማ ላይፍን ከዜሮ ነው የጀመርኩት። በቃ ከዜሮ ማለት ነው፣ ከባዶ በቃ ከባዶ እና ከባድ ነበር ዛኔ። ያው በዛ ተለያየን፣ እኔ አላህን መረጥኩ፣ እሷም ጌቷን መረጠች። አልሐምዱሊላህ እኔ ዛሬ እዚህ ነኝ፣ እሷ ደግሞ አይዱ ነ ወሺ የት እንዳለች እኔ እንጃ። አሁን አንተ ወደ እስልምና ገብተህ ምንድን ያገኘው? አምላክ አትበለኝ፣ አምላክ ድሮም አንተ ጋር ነበረ። እሱ ጋር አልነበርክም፣ ምናልባት ይሆናል እንዳንተ አመለካከት እንጂ እሱ አንተ ጋር ነበረ። አገኘሁት ምናምን ነገር ቶ አታወራውም ነበረ እንጂ በዚህ መንገድ አሁን ባለህበት መንገድ አታወራውም ነበረ እንጂ አንተ ጋር ነበረ። ምንድን ነው ያገኘው? ሌላ ምንድን ነው ያገኘው ነገር ምንድን ነው ያ እንትን፣ አንደኛ ፓሽን ነው ፓሽን ስልክ ከጥንት ጀምሮ ነቢያት አምላክን እየተገዙበት የመጡት ፓሽን አለ። ያ ፓሽን ደግሞ አምላክን የሰጣቸው ባይደለም እና ያ ፓሽን አለ። አምላክን የምትገዛበት መንገድ አንደኛ ነገር፣ ሁለተኛ ደግሞ እንትን ራይ ራይና አላማ ማለት ነው። ሶስተኛ ነገር ደግሞ ሀቢት፣ ሀቢት ስልግ አሁን ለምሳሌ ድሮ ምንም ምላት ነገር ነበረች መሰለ ሴጣን ከመጽሐፍ ቅዱስ ያርቃል፣ መጽሐፍ ቅዱስ ደግሞ ከሴጣን ያርቃል። ወይ ደግሞ ኃጢአትን ካላጠፋህ ታጠፋለች የሚባል ነገር አለ አይደለ? እሱ ነገር እሱን ነገር ላይክ ሞር እስልምና ውስጥ ገብተህ ፋሽኑን እንትን ስትለው ለአለም የማትመች ሰው ትሆናለህ። ገባህ? አሁን ንጉስ ካሳሁን የሚባል ይህ አንድ ከአያ መለስ ከምንድን ነው ቀለስ ሲያደድ ሁን እዚህ ጋ ማየን ኮመንት ይጽፋል። እኔ ሰው እንዴት ጅል እንደዚህ ጅል እንዴት እንደሚሆን ጅል መሆኑ ስለምን ስለ ምብርት ምናምን ስለ ቀሚስ ሥር የሚያወሩ ሰዎች ተዋቸው አይምቹ ተው። አዎ። እና ይሄኛውን ነገር አግኝቻለሁ። እና በጣም በቃ የሚገርም ነገር እኔ አንድ ትልቅ አላማ አለኝ። ምድር ላይ ስኖር ሴጣንን መቃወም እፈልጋለሁ። ገባህ? ሴጣንን በጣም መቃወም እፈልጋለሁ እና እስልምና ማለት ለእኔ ሴጣንን የምቃወምበት ትልቁ መሳሪያ ነው። ትልቁ መሳሪያ በ በሚገርም መሳሪያ ማለት ነው። እና እንትን ነው የሆነ ነገር ለማድረግ ቁጭ ብላ አትፈላሰፍም። አሁን እኔ ድሮ ፈላሰፍ